አዜብ አሁን እንደ እውነት በጡረታ ነው የሚተዳደሩት። የኑሮ ድጋፍ የሚሰጠው ደህና አድርጎ ተሻሽሏል። አጭር በድንገት ነው ለእኔ በፍጥነት የመጣው። የትኛው ይሄ ንዋሀድ ነው፣ ውህድ ፓርቲ እንሁን የሚለው ራሱ አሁን አለያይቶ ያለው። በፊት ስ ሲነሳ አልነበረም። ከሐዋሳው መድረክ ጀምሮ አቶ መለስ እንደውም አስምረውበት የነበረ ጉዳይ አልነበር፣ ዘግይተናል ብለው ይህ ጥያቄ ዛሬ ለምን አስፈለገ? በተለይ የእሳቸውን ስልጣን እርሱ የሆነ አላመኑበትም የሚል ነገር ቤቱን አለቅልም እስከ ማለት የሚደርስም ጸብ ነበራቸውም የሚሉም ነገር ይነሱ ነበርና እኔና ኃይለ ማርያም የግል ጠብ የለን። ምርጫው ላይ የራሴ መፍትሄ ነው። የአቶ መለስ ባለቤት ባይሆኑ ኑሮ የኢፈርት መሪ ሊሆኑ የሚችሉበት እድል የለም። ኢፈርትን ያህል ግዙፍ ድርጅት የመምራት አቅሙ ብቃቱም የላቸውም ብለውም የሚከራከሩ አሉ። የእርስዎ መልስ ምንድን ነው? የመለስ ባለቤት በመሆኔ መሆን የምገባኝን ሳልሆን ቀርቻለሁ ነው ደሞ